አለብኝ መሰለኝ። ስልክ ቼክ ውስታክ እያደረገ አንድ ሰው የመጣ የለም። ኖቲፊኬሽን የመጣ ሰው አለ ማለት ነው።

እሺ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦችን እንደምን ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። እስቲ የገባችሁ ሸር አርጉልኝ። እድች እምቢ አለኝ ማለት ነው አልመጣ ማለት ነው። ይገጥም አሁን ወጥ መሰለኝ። ሸር አርጉልኝ ወደ ግሩፑ ከገባው ቆየው፣ ግን አልመጣ ስላለኝ ሸር አላረኩምና እና ሰላማችሁ ቢዚት ይበል። እንኳን ደህና መጣችሁ ማለት ነው። ወደ ቴሌግራም አልግባ በቃ ከመጣችሁ እሺ ገባ ገባ ብሎ ሸር ካልሆነ ሸር አድርጉልኝ፣ ማለት ነው። ሁላችሁም እንኳን ደህና መጣችሁ ብያለሁኝ። እሺ፣ ሰላም ሰላም፣ ሸር ላይክ። እሺ፣ እኔ ውድ አመሰግናለሁ፣ ሸር ላይክ ለምታደርጉልኝ ማለት ነው። እኔ በነገራችን ላይ ሸር አቅም ያለው ለትንሽ ጊዜ ማለት ነው እና ውድ ቤተሰቦች እንግዲህ ርዕሴ እንደምታዩት ፍትህ በአርሲ ለተገደሉ ኦርቶዶክስ ልጆች ኦርቶዶክስ ተዋህዶ ልጆች ነው የሚለው እንግዲህ ሰሞኑን በተፈጠረው ሰሞኑን በተፈጠረው የኦርቶዶክስ ተዋህዶ ልጆች ግድያ፣ የማጥፋት ዘመቻ አይታችኋል፣ ማለት ነው ትላልቅ ሚዲያ ቲክቶክ ላይም ድምጽ ሆኖ በያላቸው በየሜዳው ድምጽ ሆኖ እያሉ ነበር። ግን ያው ሁሌም ድምጽ ይሆናል፣ ምንም የሚቀየር ነገር የለም። በየጊዜው ነው እንደዚህ የሚፈጠረው ማለት ነው። እግዚአብሔር ከሱ ፍርዱን ይስጥ ማለት ነው። እነሱ እንግዲህ አንዴ ነብሳቸውን ትተው ለስጋቸው ነው፣ በቃ በምድር ላይ ያለው ነገር ነው የሚያስቡትና ለዲያብሎስ ተገዥዎች ሆነው አለኝ። እግዚአብሔር አምላክ እንግዲህ ልቦና ይሰጣቸው፣ ልቦና አልሰጣቸው ካለ ደግሞ እሱ ፍርዱን ይፍረድባቸው ማለት ነው። ምር በጣም ያሳዝናል። በየጊዜው በየአመቱ፣ ሁሌም ሁሌም፣ በየአመቱ ማለት ነው። ሁሌም በየአመቱ፣ በየሁለት አመቱ በቃ የኦርቶዶክስ የማጥፋት ዘመቻ፣ ኦርቶዶክስን የማጥፋት ዘመቻ ሁሌም ምን እንዳያደረግናቸው አናውቅም። ሰው የራሱ መብት ነው ሃይማኖትን መከተል ያለበት፣ የፈለገውን ሃይማኖት የመከተል መብት አለው ማንም ሰው ማለት ነው። አይደለም ቀጥተኛ ሃይማኖት ኦርቶዶክስ ተዋህዶ ይቅርና ሌላም ሌላም አሁን ተነስተው ሌላ ሃይማኖት ሲመሰርቱ፣ አሁንም ተነስተው እንደዛ ሲያደርጉ ማንም የፈለገውን መብት ነው። ይሄ ሰብአዊ መብታቸው ስለሆነ እንደዛ ነው። ግን ደግሞ እነሱ በማይመለከታቸው ነገር የዲያብሎስ ታዛዥ የሆኑ ሰዎች የምር ነው እምላችሁ። አሁን በነገራችን ላይ ዲያብሎስ አርፏል፣ ሰይጣን አርፏል። እነሱ የሰይጣንን ስራ እየሰሩ ነው። ሰው የሰው አውሬ ማለት ነውና የምር የሰው አውሬ ነው። እንደዚህ ህጻናት ከህጻናት እስከ ሽማግሌ እስከ ትልቅ ሰው የሚገል እና ፈጣሪ አምላክ እንግዲህ እሱ ፍርዱን ይስጣቸው ማለት ነው። ፍትህ ከፈጣሪ ነው እንጂ ከሰው ምንም አይገኝም። ከመንግስት ህግ አካልማ ተጩሆ ተጩሆ እኮ ታየ። እውነት ነው። ከአውሬም አውሬ አያምር። የሰው አውሬ ናቸው። ምክንያቱም ሰው የሆነ ሰው እንደ ሰው የሚያስብ ሰው አይደለም ህፃናትን፣ አይደለም ትላልቅ ሰዎችን፣ ወጣትን ቢሆን ምንም ቢሆን የፈለገውን የማመለክ መብት አለው። የፈለገውን ሃይማኖት የመከተል መብት አለው። ግን እነሱ ደግሞ በቃ ትተዋል። ይህን ከእግዚአብሔር ጋር ነው ጠባቸው ማለት ነው። እግዚአብሔር ደግሞ ብሎ ብሎ ዝም ብሎ ቻይ ነው፣ ትግስተኛ ነው። ግን ደግሞ ይሰጣቸዋል በኋላ ዋጋቸውን ማለት ነው። ግን እነሱ ለለቱና ለጊዜው ነው የሚያስቡት። እንደዚህ አይነት ሰዎች ማለት ነው። አምናም ታች አምናም ትላልቅ አባቶችን መነኮሳት፣ እናቶቻችን መነኮሳት፣ አባቶቻችን እየታረዱ በመሳሪያ እየተመቱ ብዙ ህይወታቸውን እየጠፉ እየሄዱ ዝም ተብለዋል ማለት ነው ማንም የህግ አካልም? በማህተማቸው ታረደ። እውነት ነው። እና የህግ አካልም አለው ወይም ለምንድን ነው ይሄ ነገር ብሎ የሚጠይቃቸው ስለሌለ በቃ እንደፈለጉ እያደረጉ ነው ማለት ነው። እግዚአብሔር ደግሞ እንግዲህ ፍርዱን ያሳያቸው። ዝም ሲል እግዚአብሔር የሌለ መስሏቸዋል ማለት ነው። በየጊዜው እንደዚህ በቃ ሁሌም አሁን ይሄ ይረሳል ይቃጥላሉ ማለት ነው። አዎ እውነት ነው። የምር ፍርድ ከእግዚአብሔር ነው። በጣም ነው የሚያሳዝነው። በየጊዜው እንደዚህ አንዱ አንዱ ቁስል ሳይሽር አንዱ ይደገማል። አምናታቸውም እንደዚህ አባቶቻችን አርደው አሁን ቅርብ ጊዜም እንደዚህ ገለው አሁን ደግሞ ሌላ ልዩ አዳዲስ ነገር ይፈጥራሉ እና በጣም ነው የሚያሳዝነው ማለት ነው። የምር ወደ እግዚአብሔር መጮህ ነው እንጂ ለማን ያሚት ይባላል። አዎ እሱማ ነው። አዎ ትክክል ነው። የመንግሥት እጅማ ስላለበት ነው እንጂ ባይኖርበትማ ህግ አለበት በተባለ ሀገር መንግስት አለበት በተባለ ሀገር እንደዚህ አይነት ነገር አይፈጠርም ነበር። ምንም ማያውቁ በነገራችን ላይ መነኮሳት አባቶቻችን፣ መነኮሳት እግዚአብሔርን በቃ ብለው የተሰደዱ ኦርቶዶክሲያን መነኮሳት አባቶቻችን፣ መናንያን አባቶቻችን ሁላቸውም በቃ መሳሪያቸው እግዚአብሔር ነው። መሳሪያቸውን መጽሐፍ ቅዱስ ነው። እሱን ብቻ ነው ይዘው የሚሄዱት እንጂ ምንም መሳሪያ ይዘው አይገጥሙም ማለት ነው። ምንም ከሌላቸው ድንጋይ ተንተርሰው እዛ ጥሰው ከሚያድሩ አባቶቻችን ላይ እናቶቻችን ላይ እንደዚህ መሳሪያ ይደቀንባቸዋል። ከህፃናት ላይም እንደዛ ኧረ ምን ምን ይባላል ሁሌም በየጊዜው መጮህ ነው የሆነው። መንግስት እግዚአብሔር አምላክ በእውነት እንደው ትክክለኛ ኢትዮጵያን የሚገዛ ትክክለኛ ፈራጅ ህግ የሚፈርድ ህግ ያምጣልን እንጂ በእንደዚህ አይነት እኔ እንጃ ኢትዮጵያ ወደ የት እየሄደች እንደሆነ ነገ ከነገ በኋላ ጣፈንታችን ስ ምንድን ነው? በቃ እንደዚህ እያለ መቀጠል ነው። ህዝብ ምንም በማውቀው የሀገራችን ጦርነት በዚህ በብሄር ይበላል፣ በዚህ በዘር ይበላል በዚህ በጎጥ ይባላል። ሰው እንደገና ደግሞ በዚህ ደግሞ ምንም አውቁ ህጻናቶች እንደዚህ ይታረዳሉ። ምንም አባቶች እንደዚህ ለእንደዚህ አይነት ሰው እንኳን አይባሉም። ለእንደዚህ አይነት አውሬዎችን እግዚአብሔር አምላክ ያጽዳለን ከምድር ያምር። አሁንማ ልቦናም ለእነዚህ ልቦና ይስጣቸው አይባልም። ምክንያቱም ትተዋል እነሱ በቃ እግዚአብሔር መኖሩን እራሱ ፈጣሪያቸውን እራሱ ማን እንደፈጠራቸው ስለረሱ ፈጣሪን እንደዚህ አይነት ሰውን ያዝጋልን ነው የሚባለው። እና ቤተሰቦች ላይክ እያደረጋችሁ ማለት ነው። ላይክ አድርጉ። ስንት ሰዎች አስራ ስምንት ሰዎች ያላችሁ ላይክ አድርጉ ስድስት ሰዎች እና በነገራችን ላይ ማለት ነው። እንደዚህ ዛሬ የኦርቶዶክስ ልጆችን እንደዚህ ያረዱ ነገ ደግሞ ወደ ሌላው ይቀጥላሉ፣ ወደ ሙስሊምም ይቀጥላሉ። ማለት ዛሬ የሆነ ስለ ሌላ ሃይማኖት ስለታረደ የሆነ ነገር ስለተፈጠረ ተፈጠረ የኛ አድርገን የኛ አይደለም ብለን ዝም ማለት የለብንም። አንዳንድ እንትኖቹ ማለት ነው በእርግጥ ኃላፊነት የሚያሰማቸው ሰው በመሆኑ ብቻ የሚያስቡ ሰዎች ድምጽ ይሆናሉ፣ ለሁሉም ነገር ማለት ነው። ምክንያቱም ሰላምን የሚፈልግ የሚያመልከው የሚከተለው ሃይማኖት እንዳለ ሆኖ መጀመሪያ ሰውነት ይቀድማል ማለት ነው፣ ሰው መሆን ይቀድማል እና ድምጽ የሚሆኑ ሰዎች እግዚአብሔር አምላክ ይባርካቸው፣ አሁንም ዛሬም ነገም ማለት ነው። ድምፅ የማይሆኑ ሰዎች ደግሞ እንግዲህ ነገ የኛ ነው የኛ ጣፋ ፈንታ ነው ብሎ ማሰብ ይገባል ማለት ነው። እና የማይቀር ጉዳይ ነው ይሄ። ምክንያቱም እነሱ በቃ አንዴ ዘመቻቸው እንደዛ ነው። አንዴ ይህንን ይገድላሉ፣ አንዴ ይህን ሃይማኖት ይገድላሉ። በቃ እንደዚህ ነው። በነገራችን ላይ ኦርቶዶክስ የኦርቶዶክስ ተዋህዶ ልጆች እየገደሉ እንኳን እየበዛን ነው። ምን ሄድን እንጂ እየቀነስን ማለት ነው። እግዚአብሔር አምላክ እሱ አለና እየበዛን ነው የምንሄደው። በድሮ ዘመንም አልጠፋም አይደለም፣ አሁንም ዘም ብሎ ነው። ልፋታቸው ከንቱ ነው። ነገ ፍርዳቸውን መቀበል መቀበላቸውን እያሰቡ ንስ ገብተው ይቅርበል ብሎ ቢመለስ ትውልዳ መልካም ነው። ራሳቸውን ያድናሉ ማለት ነው። ላይ አድርግ ሰዎች፣ ሰዓታችን ደረሰ እንደ ሰአታችን ሰዓታችን ደረሰ መሰለኝ። እውነት ነው። ምክንያቱም እነ ይሄ የታወቀ ነው ማለት ነው። ይሄ የታወቀ ነው ክርስቶስ ክርስቶስ እኛን ፍቅር ለማስተማር ነበር የመጣው። ክርስቶስ እኛን፣ በነገራችን ላይ በግድ የኛ የኦርቶዶክስ ተዋህዶ ቤተክርስቲያን በግድ ኑ አትልም። ሰውን አስገድድ አይደለም የምትጠራው የክርስቶስ ፍቅር የገባው የክርስቶስ ውለታ የገባው ሞቴን የሞተል ብሎ የገባው ነው። በፍቅሩ የተሳበ ነው ወደ እኛ የሚመጣው ወንጀሉ የገባው ሚስጥሮ የገባው ነው እና እንጂ አስገድዳችሁ ኑም አላለችም። ምንም አላለችም። የፈለገውን እሳት እና ውሃ ክርስቶስ እሳት እና ውሃ አቀርቦልናል። የፈለገው ወደ እሳት ይገባል፣ የፈለገው ወደ ውሃ ይገባል። ስለዚህ የራሱ ምርጫ ነው ሁሉም ማለት ነው። እና ኦርቶዶክስ ላይ ነው አሁነት ነው ብዙም እንደዚህ ያደረጉት፣ ግን ደግሞ እግዚአብሔር አምላክ አለ። እሱ መ እሱ ፍርዱን ይስጣቸው የምር አይቀርም ደግሞ ይሄን አይቀርም። አሁን ለእለቱ እግዚአብሔር ትግስተኛ ቢሆን እግዚአብሔር ዝም ብሎ በያቸው የሌለ ሆኖ አይደለም። እግዚአብሔር ያው አምላክ ትግስተኛ አምላክ ስለሆነ ነው ማለት ነው። ቤተሰቦች ገብተዋል መሰለኝ ገብተዋለኝ ገብተዋልኝ። ሰላም ሁኑልኝ ውዶችዬ። ቀጣይ ቤት እንገናኝ። ሰላም ሁኑ። አመሰግናለሁ።